የሀገሬ ልጆች እንዴት አላችሁ? ከኔ ጋር ሁሉም ሰላም አልሐምዱልላ። ጠፋ አልኩ ይመስል ጠፋ ማለት ነው። እንዴት ናችሁ? ሰብስክራይብ እያደረጋችሁ ነው ወይስ አቁማችኋል? ሰላም ነው። እንዴት አላችሁ? ዛሬ ደግሞ ትንሽ ግጥም እየመጥቻለሁኝ። አሁን ወደ ግጥም እንሄዳለን። ከዛ በፊት አስቴ ላይ እሺ። ወደ ግጥም ታድላ እንዳትሉ ታድላ እንዳትሉ፣ ባይቋረጥ ሳቋ፣ ባትታይም አዝና፣ ባታውቅም ጥርሶቿን ለሰከንዶች ከድና፣ የደስታዋ ጅረት ባይመስልም የሚያባራ እሷ ግን ታድላ እንዲያትሉ አደራ። ማን ያውቃል የልቧን መሰንጠቅ፣ የስሜቷን መድቀቅ፣ ብርሃን ብርሃን የሌለበት ጨለማ ትላል ጨለማ ትላንቷን ለመሸሸግ ብላ ፈገግ ማለቷን ማን ያው ቃል አበባ ፍለጋ እሾህ መታቀፏን ህመሟን ወጥ አድርጋ በጽናት ማለፏን በሰው መሃል ሆና ሰው ይናፍቃታል በሰው መሀል ሆና ሰው እየናፈቃት በሰላም ሀገር ላይ ሰላም ሰላም እንዲራቃት ማንያው ቃል ነጻነት ፍለጋ በቁም መታሰሯን ከፍ ብላ

መሳሳታቸውን ደግሞ ስነግራቸው ተጨቃጫቂ ነሽ ይሆናል ወሬያቸው። ባስፈለግኩኝ ሰዓት ከኔ ይርቃሉ። ለብቻ ሲሆን ምን አገኘች ብለው ሀሜት ያወጋሉ። ሳቂን ሰርቀው ወስደው አኩራፊ ይሉኛል እነሱ መልሰው ይላል ጋይዝ